ፍሬ ይዛው በአንፈራፈርሽ፣ ደስ ይለኛል ተመችቶኛል እና አንፈራፍረኛል። ፍሬዬ ግን ስሚ ስሚ፣ ሶፋ ላይ ነው የሚመቸሽ? ኖ፣ እኔ ጠረጴዛ ላይ ነው የሚመቸኝ። ጠረጴዛው ጓገጭ፣ ምናምን ስብርብርብር እያለ ጧ ምናምን በጥፍ እየተነታታ እየተሰባበረ። አዎ ከኋላ ምናምን፣ ከኋላ ምናምን፣ ከፊት ብዙ ጊዜ ግን ምቾታቶች ምናምንድን ነው ፍሬ ኖ እኔ የምቾት አልወድም። ሴክስ ላይ ምቾት አልወድም። በጣም የሆነ ኦሪያል ሴክስ ነው የምወደው ድብድብ ያለበት ምናምን ነገር እየተደበደብሽ ምናምን። ኖ አንተ ደግሞ ድብድብ ነው እንደ የምታውቀው። ድብድብ ላሴ ይሄ አንተ ድብድብ አታውቅም ማለት ነው። በቃ ሌላ ሰው። ኔክስት ኔክስት ኔክስት ኔክስት። አሬኒ ቆንጆ። ቆይ ቆይ ቆይ ቆይ እስኪ ተዩ በቃ ኮኪ ሰሌት ላይ ነኝ ያላለ ከስሜቱ አቋረችው አፈር ቢ ቤትን አንለውኝም እኔ አደለው የሚያስወጣውት። ሚኪ ግባ። ወይኒ አምሳ ስድስት ሰው አለ፣ እንዴት ላስገባቸው? ሚኪ ሚኪ፣ እዚህ ጋር አንዳንድ ጻፍ፣ አንድ ቁጥር ጻፍ። ሚኪ እዚህ ገስት ላይ ሙሉ ናቸው። በጣም አት ነበራ ሚኪ ሴጋ እየመታ ነው እንዴ? አዎ ሴጋ እየመታ ነበረ ወይ? አንዳንድ ቁጥር ብዛቱ ሀያ ሁለት ሰው ሀያ ሶስት ሰው ሀያ አራት ሀያ ስድስት ሀያ ስምንት ሀያ ዘጠኝ ሰው ሰላሳ ሰው ሰላሳ ሁለት ሰው መታ። ሂዳ ሰንብታ ስፈልጋት ቀንና ማታ እንገት ትመጣና ከቤቴ ፍቅሬ ችላለችይ ሀይ ሚኪ እንዴት አመሸህ ይው ደህና ነህ ወይ ሴጋ መታ ጨርስክ ጨርሰህ ነው ወይ የገባው ወይ ገና ላስ ራስ እዚህ ቤት እየገባችሁ ማለት ነው። አትለፋደዱ። በስነ ስርዓት ማውራት ካለባችሁ ማውራት ነው። ስለ ሴክስ ነው የምናወራው፣ ስለ ሴክስ ነው። አለቀ። ምሽቱ ነው፣ ሰዓቱ ነው፣ በተገቢው በፕሮግራሙ ነው እያወራንበት ያለ ነው። ጋዜ የት አለ ሚኪ? እኔማ ከስልሳ ሰው መሀል ላይ መርጬ አገኘዋለሁ ሚኪን። ቆይ ሚኪ ሚኪ ሚኪ ማራኪ፣ አንቺ መጎተት አትችም ኮኪ። ሚኪን ሚኪን ጎትችው እስኪ። በእናትሽ ምቾት አስገቢ ሚኪን። ሚኪ የሚለውን አስገቢ ምቾት። የስቃይ ወሲብ ከሮማንስ ጋር ሪ ገብቷል። አሁን የሚኪን ወሬ ለመስማት እንዴት እንደሻፈድኩኝ አይገልጸውም። ጋይስ ሽፍድ ብያለሁ። እግርሽን ዘርግ ጓደኛዬ፣ በደንብ ንፋስ ምናምን አስመች እግርሽን ጋይስ ታፕታፕ እያደረጋችሁ ወንዶች

ኧረ ከሴት ጋር ነው ይመቸው፣ አመቻችው። በስመ አብ የሚያበደ ነው። አሰቃያት ልጅቷል እሱ እራሱ ከሴት ጋር እኮ ነው ያለው። ኧረ ሚኪ ይደገምልን አንዴ ሚኪ ይደገምልን። ላባረ ነው ይባረር፣ ሚኪ ይባረር። አልጨረሰም አላሉ፣ አልጨረሰም። አቋረጥሽው፣ አንቺ እኮ ነሽ ያቋረጥሽው በቃ በቃ ብለሽው ሳይጨርስ ን ደንግጦ እኮ ነው ያጠፋው። እንደዚህማ እንትን ሽልጥ ልጥኮና አሪፍ አይደለም እንዴ ሰው ሲነግረው ያቆማል። እን ሴጋ እየመታ ነው እንደ ሚዩት አድርጎ እዚው። ማህረና አንተ ሚኪ ሴጋ እየመታ ነው። እን ፖርኖ ከፍተ ሚኪ

ይሄ ለማሰማን የገባው ቻው ቻው፣ ፍሪዬ መቼ ያራዳል። ስሚ ደክሞታሩላ ደክሞታል እንዴ በጣም እኮ ሴጋ ይመጣው እኮ ሙሉ ቀን ማለት ነው የሚያረጉት። አምሳ አራት ሰው አለ አስገቢ። አምሳ ስድስት ሰው አለ። እሺ አሪፍ ሰው ግቡ ጋይስ፣ አሪፍ አሪፍ ሰው መሆን አለባችሁ በደንብ የምታውቁ ሀይ እንዴት ነሽ ሰላም እንዴት አመሸ የእኔ ጌታ ደህና ነው ወይ አለሁልሽ የእኔ እናት እንዴት ነሽ ሰላም ነኝ ፕሮግራማችን ዛሬ ተከታትለዋል አይደለም በሚገባ አሁን አንደኛ ጥያቄ አለኝ ምን አይነት ሴክስ ነው የሚመቸህ ገና እንደገባ እንደገባን ጸሽ የምየመቸው እየቀጠቀጥኩ ማድረግ መቀጥቀጥ። ይሄማ መደባደብማ አይደለም፣ እንደዚህ ማሸት፣ ማጨማደድ ምናምን ፍቅር ነው እንጂ መደባደብ። ግን ስክሪን ሪከርድ አይ ዶን ኬር ሪከርድ አድርጎ አታድርጎ ነው ምን አገባኝ። ከኒህ ወት ነው አንቺ እንደዛ ቅድም እንዳልሽው ወንበር ላይ ምናምን፣ እኔ ወንበሩ እየተሰባበረ ምናምን ብዙ ነገር የሚመቸኝ እንደዛ አይነት ነገር ነው። ቤቱ እስከሚንቀጠቀም ድረስ። አዎ ቤቱ ድብልቅልቅ እስኪል ደረስ በቃ። ጎረቤት እንዳይሰማሽ ትራሱን ንከሽልሻለሁ ግ በቅ ያበደ፣ ሱሯ ያበደ ነው በቃ ይመችህ። አዎ አንቺ ሳስበው ሰውተው አናጤ መግባት አለብሽ አለ ብለዚያ ቤት እቃ ጨርሰሽ። እንዴት ነው ነገሩ? አራል ጨርሰው ጋይስ። ውይ ወይኔ፣ እዚህ ጋ ምንድን ነው ስሙ? ያዘኝ በሳቅ ምንድን ነው የሚባለው? ጎልሽን አመመሽ መቤቴ? በጣም አሁን ያየሽውን፣ አሁን ከኔ በፊት ገብቶ የነበረው ልጅ ተመስጠሽ ነበር። ስታየ ነበር አንቺ ያረግሽ ነው የመሰለኝ ነበር። ኦፍኮርስ እኔ ያረግኩት ነበር የመሰለኝ እኮ እኔ አንቺን እያየሁ በቃ ልጨርስ ነበር ያንቺን ፊት እና እንዴት አልጨረስክም? እስካሁን ድረስ አልጨርስኩም። አስጨርሽኛግባና ልጨርስ ይላል አንዱ። ደግሞ ዛሬ ወንዶቹ ተመችሁኝ። ዛሬ እንደዚህ አለ ቲክቶክ ላይ ኮኪ፣ በጣም ደስ ያለኝ እኔ ወንዶች ግን በጣም ጨዎች ናቸው። እንዲ አይ ላቭ ዩ ዩ ጋይስ ሁሉ ኮኪ ኮኪ ኮኪ ማን ልበል፣ እንዲ ንሽልኝ። እግዚአብሔር ይመስገን። አይዞሽ እባክሽ አላቅሽ እኮ ብዙ። አሁን ነው ያወቅሽ ደረገችሽ ታውቂያለሽ። ማን ልበል እያልሽ ብና የቀበሌ ስሟን እኮ ነው የጠራኸው። አንቺ ስትሰምቺ ነዋ እንዴ የመታወቂዋ ስም እኮ ነው ኮኪ። የምትባል ጀለስ ነበረች እኝ እሷን ነው መስለው የምር ሌላ ሀገር ነች ግን፣ የሆነ ያው ውጭ ነች ያለ ኧረ፣ ይመች በጣም ሀሪፍ ልጅ። ናንተ ራስ ጎበዝ ነው። ሳስበው ሳስበው ኮኪ የምር እንዳንቸው እንዳንች ነች በቃ። የመቤቴን ጥቆጅ እልክልሽ ያለሽ ፎቶ አል እሺ። እሷን ሳይ አንቺን ሳይ በቃ የሆነ ድሮ ስናደረገው የነበረው ውጭ ላይ ሁሉ ሳረጋ ስለ ነበር እሷ ነች የመጣች። ምንም ምን ላይ ነው ውጭ የምታደርገው? ዛፍ ላይ እንዲህ ሁሉ ቦታ ላይ ያደረኳት። የለም ወንዳት፣ እስኪ ንገርና በደም ቀን እንዳገኘዋት እገባለሁ ማለት ነው። ምንም ቢሆን ቦታ አንመርጥም። በቃ ስ ዋጋ አንዘረዝራት አለው፣ አንዘረዘርካት ደጎበስ በቃ የምርኮኬ አይ ይመስል ብሮ ፕሪስ እኔ አሁን ብሬክ ላይ ነኝ። ኮኪ ጋር ጨርሱ። አረ እንዴ ያ አንቺ እኮ ነበርሽ የምትመቸው፣ አልጋ ላይ ስለነበርሽ በጣም እሷ ነበር የምትመቸው። ኮኪ ገና ላናፍስ እያለች ነው፣ ገባሽ? እግሯ ንፋስ እያስመታች ነው አሁን። እሷ ገና ገባሽ? ሙቋት ነው ነው ብሬክ ላይ ነች። ጥሪ ነበርሽ፣ አሁን ብትገኝ በዚህ ሰዓት በእሱ ነጭ ሹቲ ተበላሽ። ገብርኤልን እዚህ ቤት ያለው ዘጠኝ መቶ አንድ ሺህ ሰው ወንድ ነው ታውቂያለሽ፣ ወንድ ብቻ ነው ያለው። ባሎቻቸውን ለማየት የመጡ ባሎቻቸውን የሚያዩ ናቸው ሴቶች። ከዛ ውጭ ግን ሴቶች ናቸው እንዳለ። ፍርዬ፣ ኮክዬ፣ ወይዬ፣ ወይዬ በታሪክ ሁለታችሁ የሆነ ሁለት ጓደኛ ሞቹ ናችሁ፣ ደብል አልጋ ይዛችሁ አድርጋችሁ ታውቃላችሁ? ሳትሽ ሳትዋሹ? እንዴት ሴት ለሴት አልጋ ይዞ ኖ ኖ፣ ሁለት ሴት ሁለት ወንድ ናችሁ። አዎ እንደዛማ ው እኔ አድርጌ አላውቅም። እነሱ አረ እኔ አድርጌ አውቃለሁ ከጓደኛዬ ጋር ይመችሽ፣ ፍሪ ይመችሽ።

የሆነ ነገር አውርቷል መሰለኝ ጓደኛዬ፣ ወይ እኛ አውሩታል ነው አስወጣ